የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት ዕዝ በዛሬው ዕለት በወሎ ዋድላ አውራጃ ቋና በተባለ ቦታ ከፍተኛ ትንቅንቅ በማድረግ በብልጽግና ሰራዊት ላይ ከፍተኛ ኪሳራ አድርሷል። በርካታ የብልጽግና ሰራዊት መስመራዊ መኮንኖችን ጭምር እርምጃ መውሰድ የቻለው የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት ዕዝ በመጨረሻም ሶስት የሰራዊቱ ጀግና አዋጊ አመራሮች በጀግንነት መውደቃቸውን ለዝግጅት ክፍላችን በላከው መረጃ አሳውቋል። በዛሬ ዕለት የክብር መስዋዕትነት ከከፈሉ ጀግና ታጋዮች መካከልም አርበኛ ደምስ ሲመር፣ አርበኛ ኮራ ደርቤ ወይም አባ ግርሻ፣ አርበኛ ጌታቸው አሻግሬ መሆናቸውን የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት ዕዝ ለጣና ቴሌቪዥን ገልጿል። የጀግኖቹን መስዋዕትነት በተመለከተ በዝርዝር በነገው ዜናችን ይዘን የምንመለስ ይሆናል። እሺ፣ አመሰግናለሁ። አርበኛ መምህር ብርሃን አረጋ እባላለሁ። የአማራ ፋኖ ሁሉ ቤተ ምክትል ፖለቲካ መምሪያ እና የውጭ ግንኙነት መምሪያ ኃላፊ ነኝ። እንግዲህ በዚህ የህሉና ትግል ወቅት እንደሚታወቀው የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት ዕዝ እጅግ ተጋድሎዎችን እያደረገ ያለ የአማራ ህዝብ የመጨረሻ መዳኛ የሆነ አደረጃጀት መሆኑ ይታወቃል። በዚህም ሁኔታ የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት ዕዝ ግዳጆችን ከዕለት ለዕለት በየትኛውም ቀናቶች ሳያሳልፍ ለአማራ ህዝብ መስዋዕትነትን በመክፈል ግሎችን በመጎናጸፍ ለአማራ ህዝብ ያለውን ሁሉ እየከፈለና እየሰጠ ያለ አደረጃጀታችን መሆኑ ይታወቃል። ስለዚህ በዛሬው ቀን ማለትም በቀን አምስት አስረኛ ወር 2017 ዓ.ም ምረት በዋላ ወረዳ ቋና አካባቢ አገዛዙ ጋር የሚያ ከአብይ አህመድ ዘረፈጅ የሆነ ስርዓት ጋር ትንቅንቅ ላይ ውሏል። በዚህም ግዳጅ ላይ የጥላት ኃይል በእጅጉ የተጎዳበት በቁስም በሰውም የተጎዳበት እና አከርካሪ የተሰበረበት እጅግ በጣም ብዙ ምርኮኛ የተደረገበት ሞትና ቁሰኛ የተደረገበትን ውጊያ የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት ዕዝ አካሂዷል። የጥላት ኃይል በእጅጉ የተመታበት በዚህም አጋጣሚ ከሶስት በላይ ኦራል ቁስለኛ እና ሞት ያመላለሰበት የአካባቢ ልማዮች እንደነገሩን ሞቶች እጅግ በጣም ብዙ ሞቶችን ከአካባቢ በዛው ውጊያው በተደረገበት አካባቢ የቀበረበት ቁስለኞችንም ወደ ጋሸና ሲያመላልስ የዋለበት ሁኔታ ነው የተፈጠረው። በዚሁ አጋጣሚ የመስመራዊ መኮንነች የሆኑ እስከሻለቃ መሪ ድረስ የተደረሰበትን ውዳ የአማራ ፋን ሁሉ ቤት አማራ ተክላይ ግዛት እንግዲህ እንደወጣው ሁሉ እዛችን ታሪካዊ ኃላፊነቱን እየተወጣ ባለበት በዚህ ሁኔታ ላይ መስዋዕትነቶች ያጋጥማሉ። የአማራ ፋን ወሎ ቤት አማራ ግዛት ዝም ከፍተኛ አመራር የሆኑ አመራሮች አርበኛ ደርሲ ዑመር፣ አርበኛ ኮራ ደርቤ ወይም ማባ ግርሻ፣ አርበኛ ጌታቸው አሻግሬ በዚያው ደውጃ የጥላትን ኃይል አንገላ አንገት ተናንቀው የጥላተን ኃይል አይቀጡ ቅጣት ቀጠው የጥላትን ኃይል በእጅጉ ረፈፈው የአካባቢውንም ህዝብ አስደምመው መስዋዕትነትን ተቀብለዋል። እንግዲህ ግል ያለ አይሆንም ድልም ያለ መፍዋትነት የሚፈጸም እና እነዚህ ውድ አርበኞች አንድ ያነፋቸውን ምድር ላይ ያለችውን ውድ ያነፋቸውን ለአማራ ህዝብ ሲሉ ለአማራ ትግል ሲሉ መስዋዕትነት ከፍለዋል። በዚህም ህያው መስዋዕታቻችን ህያው ጀግኖቻችን ሆነው የሚቀጥሉበት ሁኔታ ነው የሚፈጠረው። እንግዲህ የዛሬው ውሏችን ይሄን መስል ነበረ። እንደ አጠቃላይ ግን የአማራ ፋኖ ህዝባዊ ድርጅትን ድርጅታችን የአማራ ፋኖ ህዝባዊ ድርጅት ይሆን የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት ዕዝ በቀጣይ የአርበኞቻችንን ዝርዝር የግዳጅ አፈጻጸሞች ዝርዝር ታሪካዊ እውነቶችን አሰናድተን መግለጫ የምንሰጥ ይሆናል። ለዛሬው ግን እነዚህ ጀግኖች የጥላትን ኃይል አከርካሪ መጥተው ሞራሉን ሰብረው በማቴሪያልም፣ በቁስም በሰው ኃይልም እጅግ በጣም ታሪክ ሰርተው ለአማራ ህዝብ መስዋዕትነት የከፈሉ መሆኑን ለማረጋገጥ እወዳለሁ። እጅግ በጣም አመሰግናለሁ።